እንቀጥላለን ወደ ስፖርታዊ መረጃዎች ነው የምናመራው። ሀገር ውስጥ እና የባርማዶ ስፖርታዊ መረጃዎችን አሰባስቦ ደግሞ ነጻነት ጫን ያለው ስቱዲዮ ነው ያለው። ነጽ እንዴት ቆየ? ይመስገናለሁ። መላ ኢትዮጵያ ዛሬ ይጠናቀቃል። ዛሬ ፈጻሚ ያገኛል። ለሳምንታት ሲከናወን ቆይቷል። ባለፉት ሳምንታት ዛሬ ደግሞ በትልቅ የመዝጊያ ስነ ስርዓት ይጠናቀቃል ተብሎ ነው የሚጠበቀው። ለአመታት ከተቋረጠ በኋላ ነው የተጀመረው። በዚያ ዓመት በርካታ አመታት፣ ስድስት ዓመት በላይ ኦልሞስት ዘጠኝ ዓመት ካስቆጠረ በኋላ ነው ዘንድሮ በጅማ ከተማ የተጀመሩና በርካታ ወጣት ተተኪ የስፖርተኞችን የሚያፈራ ትልቁ የአገሪቱ የስፖርታዊ አይ ውድድር መሆኑ ይታወቃልና አሁንም ያው ማህበረሰቡን ከማቀራረብ ረገድ ስፖርተኞችንም ትልቅ ሚና እንዳለው ይገምታል። ዘንድሮም በጥሩ ሁኔታ ተጀምረዋል። ፍጻሜውን ዛሬ ያገኛል። ጥሩ መልካም ጊዜ። አመሰግናለሁ። ሲንቄ ባንክ ለመላ የእስልምና እምነት ተከታዮች እንኳን ለ1446 ኛው የኢዳላዳ በዓል በሰላም አደረሳችሁ እያለ በዓሉ የአብሮነት የመተሳሰብና የደስታ መጋራት እንዲሆንላችሁ መልካም ምኞቱን እየገለጸ ባንካችን ሙሉ በሙሉ የሸሪዓ መሪዎችንና ህግጋትን መሰረት ያደረገውን ሲንቄ ሂሳን የተሰኘ የተሟላ ከወለድ ነጻ የባንክ አገልግሎታችን እንዲጠቀሙ በአክብሮት ይጋብዛል። ኢድ ሙባረክ። ሲንቄ ባንክ በአንድነት ወደ ስኬት እንደምን አደራችሁ ክቡራን ተመልካቾቻችን፣ ከአዲስ ቀን ወደ ስፖርት መረጃዎቻችን እናልፋለን። በቀዳሚነት የኢትዮጵያ ፕሪሚየር ሊግ እናረጋለን። በትናንትናው እለት የመቀለ ሰባ አንደርታና የኢትዮ ኤሌክትሪክ ያመቱ ትልቁ ተጠባቂ ጨዋታ ተከናውኖ መቀለ ሰባ አንደርታ ሽንፈት በማስተናገዱ ምክንያት ከኢትዮጵያ ፕሪሚየር ሊግ መውረዱን አረጋግጧል። ሶስት ክለቦች አስቀድመው መውረዳቸው ይታወቃል። ወልዋሉ፣ አድግራት ስውል፣ ሽረና አዳማ ከተማ ከትናንትና በስቲያ በትናንትናው እለት ደግሞ ከሁለቱ ክለቦች አንደኛው ወደ ታችኛው ሊግ ይወርድ ነበር። በዚህ መሰረት ኢትዮ ኤሌክትሪክ ጨዋታውን አንድ ለዜሮ በሆነ ውጤት ማሸነፉን ተከትሎ መቀለ ሰባ እንደርታ ወደ ታችኛው ሊግ መውረዱን አረጋግጧል። በዚህ የውድድር ዓመት ከአራት ዓመታት በኋላ ወደ ሊጉ ከተመለሱ ሶስት ክለቦች መካከል መቀለ ሰባ እንደርታ አንደኛ ነው። የትግራይ ክልል ተወካዩ ክለብ በዚህ ውድድርም ቅድመ ዝግጅት ሲያደርግ ቆይተዋል። ነገር ግን በቂ ቅድመ ዝግጅት ሳያደርግም ነበር ወደ ሊጉ ማደግ የቻለው። የፋይናንስ ችግሮችም ነበሩበት። ያንን ለማስተካከል መካከልም እንቅስቃሴዎች ሲደረጉ ይስተዋላል። ነገር ግን በመጨረሻም በሊጉ ለመቆየት ያደረገው ጥረት ሳይሳካ ቀርቶ ወደ ከፍተኛ ሊጉ የወረደበትን ውጤት ነው ትናንትና ማስመዝገብ የቻለው። ኢትዮ ኤሌክትሪክ ገና ጨዋታው በተጀመረ በአራተኛው ደቂቃ ላይ ነበር አንድ ለባዶ በሆነ ውጤት ጨዋታውን ያሸነፈበትን ግብ ማስቆጠር የቻለው። መቀለ ሰባ እንደርታ ለማንሰራራት ጥረትን አድርጓል። ነገር ግን በመጨረሻም ኢትዮ ኤሌክትሪክ የዘርም ሸንገታው ክለብ ውጤቱን አስጠብቆ አንድ ለዜሮ በሆነ ውጤት አሸንፎ በሊጉ የቆየበትን ውጤት ነው ማስመዝገብ የቻለው። ኢዮብ ገብረ ማርያም በአራተኛው ደቂቃ ላይ የኢትዮ ኤሌክትሪክን አሸናፊነት ግብን ያስቆጠረ ተጫዋች ነው። ኢትዮ ኤሌክትሪክ በኢትዮጵያ እግር ኳስ ታሪክ ከቀደምት ክለቦች መካከል አንደኛው መሆኑ ይታወቃል። በሊጉም ትልቅ ታሪክ ስም ካላቸው ክለቦች መካከልም ኢትዮ ኤሌክትሪክ ይጠቀሳል። ክለቡ ምንም እንኳን በወጥነት በተደጋጋሚ በሊጉ ለረዥም ጊዜያት የመቆየት እድሉ ሰፊ ሳይሆን ሲቀር ስንመለከት ነበር እየወረደ ወደ ሊጉ እየተመለሰ ስንመለከት ቆይተናል። በዘንድሮ የውድድር ዓመትም አምና ወደ ሊጉ ከተመለሰ በኋላ ቡድኑ ዘንድሮ ላለመውረድ ሲጥር ቆይቶ እንግዲህ ትናንትና አንድ ለዜሮ በሆነ ውጤት መቀለ ሰባ እንደርታን አሸንፎ የ2018 የኢትዮጵያ ፕሪሚየር ሊግ ተሳታፊ ክለብ መሆኑን በሊጉ መቆየቱን አረጋግጧል። ከጨዋታው በኋላ የተሰጡ አስተያየቶች አሉ። በተለይ የቡድኑ አምበል ሽመክት ጉጉሳና የቡድኑ አሰልጣኝ ዘሪሁን ሸንገታ ለኢቲቪ አስተያየታቸውን ሰጥተዋል። እሱ እንከታተል። በጣም አልፊ ነውና ብዙ ጌም በየጊዜው ስለሆነ ቲማችን ደሞ አዲስ ቲም እንደመሆኑ በስለኑ ደረጃ በሌሎች ቲም ደረጃ አልነበርንም። ለምን ከታች የመጡ ልጆች ይበዙበት ነበር። የተወሰነና ሶስት አራት ልጅ ነው ፕሪሚየር ሊጉ የሚያቅሰው ያለው፣ እና ያ ነገር ዘንድሮ ትንሽ እንዲከብደን አድርጎል። እስከመጨረሻ ድረስ እንድንታገል አድርጎናል። በመጨረሻም እግዚአብሔር ይርቶን የመጨረሻውን ጨዋታ አሸንፈ በድል ተጠናቆ ለሚቀጥሉ አመት እንድናስብ አርጎ ነው። አጠቃላይ አመቱ ከባድ ነበረ። ሞመንቶቹ የዋዠቁ ነበረች። ጥሩ እንሆናለን የሆነ ጨዋታ ሞመንት ላይ እንወጣለን ጥሩ እንሆናለን የሆነ ሞት መንጠታለን። ግን ወደ አዋሳ ስኔ ነው ትልቁ ችግር የነበረው አዋሳ ላይ ነው ትልቁ ችግር የነበረው ውጤት የራቀንም እዛ ነው። እና ያ ሞመንት ያላቸውን ልምድ መጠቀምና ያላቸውን ኢነርጂ ባልሆነ ነገር ስላባከኑ እንደገና ሪካቨር አድርገን የተሻለ ነገር ማድረግ እንደምንችል እናቅ ነበረ። ወደ አዳማ ስንመለስ ጥሩ ነገር አድርገን ወደ ሞመንታች መጠን ጥሩ ጨዋታ ተጫውተን አንድ ጨዋታ ነው በፋሲል ነው ከስድስቱ ጨዋታ የተሸነፍ ነውእና ጥሩ ነገር አድርገን የተሻለ ውጤት ኢትዮኤሌክትሪክ ወደ 2018 ከፍ እንዲል አድርገናል። በስተመጨረሻ ከእግዚአብሔር ጋር ጥሩ ነገር አምስተን ወደ 2018 ተሸጋግረናል። ወጣቶች ናቸው የተወሰኑ ተጫዋቾች ልምድ ያላቸው ተጫዋቾች ያሉት ሞር ከታችኛው ዲቪዥን ያመጣዋቸው ልጆች ናቸው ብዙዎቹ። በዚህ ትግል በዚህ ወጣቶች ላይ ከሰራና ጥሩ ነገር ካደረግ የተሻለ ነገር እንደሚደረግ ነው ማየው። እና ወጣቶቹ በትልቅ ነገር ሰርተውልኛ ከሲኒሮቹ ከተወሰኑ ሲኒሮች ተጫዋቾች ጋር የ2017 የኢትዮጵያ ፕሪሚየር ሊግ ዛሬ በሚደረግ አንድ ጨዋታ ፍጻሜውን ያገኛል። በአጠቃላይ እንግዲህ እስካሁን በተከወኑ የሊጉ ውድድሮች ኢትዮጵያ መድን ሻምፒዮን መሆኑ ይታወቃል። ወራጃዎቹም አሁን ተለይቶ ታውቋል። በዚህ ጉዳይ ላይ ደግሞ አዳማ የሚገኘው ባልደረባችን አዲስ ሽዋስ በቀጥታ መስመራችን ላይ ይገኛል። ተጨማሪ መረጃዎችን የሚያደርሰን ይሆናል። አዲስ እንደምን አለ። ትናንትና መቀለ ሰባ አንደርታና ኢትዮ ኤሌክትሪክ የመጨረሻ የአመቱን ጨዋታ አድርገው መቀለ ሰባ አንደርታ ከሊጉ ወርዷል፣ ኢትዮ ኤሌክትሪክ ደግሞ ቆይታውን አረጋግጧል። እና ዛሬ ደግሞ ሊጉ ይጠናቀቃል። ያለውን አጠቃላይ የትናንትናውን፣ ዛሬ ደግሞ ፍጻሜው ምን ይመስላል የሚለው ነገር ብታነሳለን። አመሰግናለሁ ነጻነት። እንግዲህ አንተም ቀደም ሲልም ስትል እንደነበረው እንግዲህ የኢትዮጵያ ፕሪሚየር ሊግ ዛሬ ፍጻሜውን ያገኛል። በተለይም ደግሞ አስር ሰዓት ላይ ስውል ሽረ ከኢትዮጵያ መድን በሚያደርጉ ጨዋታ የሊጉ መርሃ ግብር የሚጠናቀቅ ነው የሚሆነው። ከዚህ የሊጉ መርሃግብር ከመጠናቀቁ በኋላ በተለይም ደግሞ በአመቱ በጥሩ ብቃት ያሳለፉ ተጫዋቾች፣ ኮከብ ተጫዋቾች፣ ግብ ጠባቂዎች፣ ተስፈኛ ተጫዋቾች እንዲሁም ደግሞ ምስጉን ዳኞች የሽልማት መርሃ ግብርም ይከናወናል። ከዛ በፊት ግን ትላንት በተከናወነው በተለይ ወሳኝ መርሃ ግብር ላይ የኢትዮ ኤሌክትሪክ እና መቀለ ሰባ እንደርታ ቀደም ሲል ማንተም ስጠቅስ እንደነበረው ነጻነት በተለይ ተጠባቂ ነበሩ። ሁለቱም 41 41 ነጥቦችን ይዘው ሁለቱም ተመሳሳይ የሆነ ያጫወት ሂደት የሚከተሉ ነበረ። ነጥባቸውም ደረጃቸውም በግብ ክፍያ ብቻ ነበር የሚለያዩት። አብዛኛው ያሸነፉበት፣ የተሸነፉበት እንዲሁም ደግሞ አቻ የተለያዩበት ጨዋታ እኩል ነበር እና ትላንትና እንግዲህ ወሳኝ መርሃ ግብራቸውን አድርገው ነበረ። በተለይ ይህ 12 ሰዓት ላይ የተጀመረው የመቀለ ሰባ እንደርታ እና ኢትዮ ኤሌክትሪክ ኤሌክትሪክ ጨዋታ በጣም የሚጠበቅ ነበረ። በተለይ ለመቀሌ ሰባ እንደርታ ማሸነፍና ማሸነፍ ብቻ ወደ ፕሪሚየር ሊጉ የሚያቆየው እንደሆነ ይታወቅ ነበረ። ኢትዮ ኤሌክትሪክ ግን ሰፊ እድሎችን ይዞ ነበረ። አቻ መውጣት ወይም ደግሞ ማሸነፍ ወደ ሊጉ የሚያቆየው እንደሆነ ይታወቅ ነበረ። ትላንትናም እንግዲህ መቀሌ ሰባ እንደርታ ያንን አስጠብቆ መውጣት አልቻለም። በተለይም ደግሞ ማሸነፍ የሚችልበት እድል ቢኖር ኖሮ ከ2010 በኋላ ዳግም ወደ ሊጉ የማይወርድበትን ውጤት ማስመዝገብ የሚችልበት እድል ነበረ። ነገር ግን ያሳይሳካ ቀርቶ በአራተኛው ደቂቃ ቀደም ሲል ማንተም እንደጠቀስከው እዮፍ ገብረ ማርያም ባስቆጠራት የአራተኛ ደቂቃ ግብ ግን እንግዲህ መቀለ ሰባ እንደርታ ወደ ታችኛው ሊግ የወረደበትን ውጤት ነው ያስመዘገበው። በአጠቃላይ እንግዲህ በተናው ጨዋታ ላይ ጫና ፈጥሮ ነበር የተጫወተው። በሙሉ በኮንፊደንስ ወይም ደግሞ በስነ ልቦናው ረገድን በጣም የተሻሉ ሆኖ ነበር የነበረው። በተለይ መቀለ ሰባ አንደርታ ጫና ውስጥ ሆኖ የሚጫወት ነበር የሚመስለው። ያገኛቸውን የማግባት አጋጣሚዎች ሁሉ ሳይጠቀም የቀረበትን ጨዋታ ተመልክተናል፣ ትላንትና በዘጠና ደቂቃው ማለት ነው። በተለይም ደግሞ እንግዲህ በተቃራኒ ጥፋቶቹን ሲፈጽሙና ሳይያለ ተመልክተናል። በርካታ ተመልካች ነበረው በዚህ ጨዋታ ላይ በተለይ የመቀለ ሰባ አንደርታ ደጋፊዎች በርካታ ስቴዲየም አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ላይ ገብተው ሲከታተሉ ነበርና ክለባቸውን ወደ ፕሪሚየር ሊጉ ለማቆየት የራስ የሚችሉትን ሁሉ እንዲያደርጉ ተጫዋቾቻቸውን ሲያበረታቱ ነበር። ነገር ግን ኢትዮ ኤሌክትሪክ በትናንትናው ጨዋታ ላይ ሙሉ በሙሉ በስነ ልቦናውም በጨዋታውም በማጥቃቱም በመከላከሉም እንዲሁም ደግሞ በመልሶ ማጥቃቱም የተሻለ ሆኖ ስለነበር ግን ትናንትና እንግዲህ በአራተኛው ደቂቃ ላይ በአስቆጥራት ግብ ኢትዮ ኤሌክትሪክ እንግዲህ በሊጉ መቆየቱን አረጋግጧል። በተለይ ኢትዮ ኤሌክትሪክ 2005 ላይ ወርዶ ነበረ ተመልሶ 2007 ላይ ተመጣ። አምናም በተመሳሳይ ከፍተ ታችኛው ሊግ ላይ ሲወዳደር ነበረ። ዘንድሮ ደግሞ በፕሪሚየር ሊጉ ሲወዳደር ቆይቶ ላለመውረድ በመጨረሻዋ ጊዜ በመጨረሻው በመጨረሻዋ በመጨረሻው ቀን ላይ እንግዲህ በታሪካዊ ውጤቱን አስጠብቆ እንግዲህ በአሰልጣኝ ዘሪሁን ሸንገታ የሚመራው የኢትዮ ኤሌክትሪክ በሊጉ መቆየቱን አረጋግጧል። መቀሌ ሰባ እንደርታ ግን አሳዛኝ ተሰናባች ነው። እንደምታስታውሰው ነጻነት በተለይ በሰሜኑ በተከሰተው ችግር ምክንያት እንግዲህ የጸጥታ ችግር ምክንያት እንግዲህ ክለቡ ለሶስት አመታት ያክል ከውድድር ርቆ እንደነበር ይታወቃል የኢትዮጵያ እግር ኳስ ፌዴሬሽን በልዩ ሁኔታ በወሰነው ምሳሌ ሶስት የትግራይ ክለቦች መሳተፋቸውን እናስታውሳለንና ያንን እድል አግኝተው ነበረ መቀለ 70 እንደርታ ሱሉሕ ሽረ ወልዋሎ ዓዲግራት ዩኒቨርሲቲ በፕሪሚየር ሊጉ ላይ የተሳተፉት ነገር ግን ሶስቱም ክለቦች በዚህ የውድድር አመት በተሰጣቸው እድል ሳይጠቀሙ ቀርተው ወደ ታችኛው ሊግ መውረዳቸውን ያረጋገጡ ክለቦች ሆነዋል። በአጠቃላይ እንግዲህ ትላንትና እየነበረው የመቀለ ሰባ እንደርታና የኢትዮ ኤሌክትሪክ ጨዋታ እጅግ ጫና የበዛበት ነበረ። ለማሸነፍ የገባ ክለብና በሊጉ ለመቆየት የነበሩ ክለቦች ነበሩ የተደረገው ጨዋታ ነበረ። ስለሆነ እንግዲህ የኢትዮ ኤሌክትሪክ በሊጉ መቆየቱን ያረጋገጠበትን ውጤት ነው ያስመዘገበው። እንደምታስታውሰው አሰልጣኝ ዘሪሁን ሸንገቷን በጣም ከባዱ ፈተና ተወጥተናል የሚል ሀሳብ ነው የተናገረው። ከዛም ባለፈ ደግሞ የቡድኑ አምበል የሆነው በሽመክት ጉጉሳ እንግዲህ ከሊጉ ጋር በጣም ከባድ ጊዜያት እንዳሳለፉ ዓመቱ ለኢትዮ ኤሌክትሪክ ከባድ እንደነበረ የተናገሩበትን ሀሳብ እንግዲህ ከቀደም ሲል አንተም ስታስደምጠን ነበር ለተመልካቾቻችን። ስለሆነም እንግዲህ ሁለቱ ክለቦች ትላንትና ባደረጉት ጨዋታ መቀለ ሰባ እንደርታ ወደ ታችኛው ሊግ የወረደበትን ውጤት ነው ያስመዘገበው። በአጠቃላይ እንግዲህ ዛሬ የኢትዮጵያ ፕሪሚየር ሊግ ይጠናቀቃል ስውል ሽረ ና ኢትዮጵያ መድን በሚያደርጉ ጨዋታ የሚጠናቀቅ ነው የሚሆን እርግጥ ኢትዮጵያ መድን ከአራት ጨዋታዎች በፊት የአራት ሳምንታት ጨዋታ ያለው ነበር ሻምፒዮን መሆኑን ያረጋገጠው በአሰልጣኝ ገብረ መድን ኃይሌ የሚመራው የኢትዮጵያ መድ እንግዲህ በታሪኩ ለመጀመሪያ ጊዜ የኢትዮጵያ ፕሪሚየር ሊግን ዋንጫ ማንሳቱ ይታወቃልና ዛሬ እንግዲህ ስውል ሽረ ለመርሃ ግብር ማሟያ ነው የሚጫወተው ቀድሞ መውረዱን ያረጋገጠ ነው። ኢትዮጵያ መድን እንግዲህ በታሪኩ ፕሪሚየር ሊጉን የወሰደ ክለብ ነው። በአጠቃላይ እንግዲህ የወረዱ ክለቦችን ለማስታወስ ያክል አዳማ ከተማ ከቀናት በፊት መውረዱ ይታወቃል። ስውልስሬ፣ ወልዋራ ዲግራት ዩኒቨርሲቲ፣ እንዲሁም ደግሞ መቀለ ሰባ አንደርታ ትላንት መውረዱን ተከትሎ አራቱ በፕሪሚየር ሊጉ የሚወረዱ ክለቦች ታውቀዋል። በአጠቃላይ ዛሬ በሚኖረው በተለይ ከ10 ሰዓት በኋላ በሚኖረው ጨዋታ ጨዋታው ከጠናቀቀ በኋላ ምናልባትም ደግሞ ኮከብ ተጫዋቾች ኮከብ ተስፈኛ ተጫዋቾች ግብ ጠባቂዎችና ምስጉን ዳኞች ሽልማት መርሃ ግብርም የሚከናወን ነው የሚሆነው በተለይ የአዳማ ሳይንስና ቴክኖሎጂ ስቴዲየም ይህንን ጨዋታ እንግዲህ በድምቀት እያከናወነ ለፕሪሚየር ሊጉም እንዲሁም ደግሞ ለእግር ኳሱ የራሱን ድርሻ እየተወጣ ነው የሚገኘውእና ና በአጠቃላይ እንግዲህ ዛሬ ምናልባት በዜና ሰዓትና በምሽቱ የዜና ወጃችን ያሉትን ማን ኮከብ ተጫዋች ማን አሰልጣኝ ሆነ የሚመረጡ አሰልጣኞችን ይዘን የምንቀርብ ይሆናል። ነጻነት አዲስ የሸዋስ ከአዳማ በቀጥታ ላደረስከን ተጨማሪ መረጃ እጅግ አድርገን እናመሰግናለን። መልካም ቀን ይሆንልን። ክቡራን ተመልካቾቻችን ወደ ስድስተኛው መላ ኢትዮጵያ ጨዋታዎች እናልፋለን። ባለፉት ሳምንታት ሲከናወን የቆየው የመላ ኢትዮጵያ ጨዋታ ዛሬ ፍጻሜውን ያገኛል። በቀጣይ ደግሞ በ2019 የትግራይ ክልል ይህንን ሰባተኛውን የመላ ኢትዮጵያ ጨዋታዎች እንደሚያስተናግድ ይፋ ተደርጓል። የስድስተኛውንም የመላ ኢትዮጵያ ጨዋታ ትግራይ ክልል ነበር የሚያስተናዳው፣ ነገር ግን በተለያዩ ምክንያቶች ክልሉ ይህንን ውድድር ማዘጋጀት ባለመቻሉ ለኦሮሚያ ክልል እንዲሰጥ መደረጉ ይታወቃል። ኦሮሚያ ክልል በጅማ ከተማ አስተናጋጅነት በጥሩ ሁኔታ ይህንን ውድድር ሲያከናውን ቆይቷል፣ ሲያዘጋጅ ቆይቷል። ዛሬ ደግሞ ፍጻሜውን ያደርጋል። ትናንትና የባህልና ስፖርት ሚኒስቴር ከ አስር ክልሎችና ከአንድ ከተማ አስተዳደር ጋር በነበረው ቆይታ የትግራይ ክልል የቀጣዩን የሰባተኛውና የ2019ን ውድድር እንዲያሰናዳ ትናንትና ይህንን አረጋግጧል። ትናንትና በተከወኑ አጠቃላይ የፍጻሜ ውድድሮች፣ ከዛም ባሻገር ደግሞ ዛሬ የሚደረጉ ተጠባቂ ውድድሮችም አሉ። ይህንን ጉዳይ አስመልክተው ደግሞ ባልደረባችን ተመስገን አለባቸው ከጅማ በቀጥታ መስመራችን ላይ ይገኛል። ያለውን ሁኔታ የሚያስቀኘን ይሆናል። ተመስገን እጅግ አርጌ አመሰግናለሁ። የስድስተኛው መላ ኢትዮጵያ ጨዋታ ዛሬ ፍጻሜውን እያደረገ ይገኛልና አጠቃላይ የነበሩ ሂደቶች ምን ይመስላሉ፣ ዛሬ ፍጻሜው ላይ ምን ሁነቶች ይጠበቃሉ የሚለውን ብታደርሰን፣ አመሰግናለሁ። ነጻነት ቀደም ሲል እንዳነሳው ስድስተኛው የመላው ኢትዮጵያ ጨዋታ ሰኔ አስር ጅማሮን አድርገው ነበር። ዛሬ ይጠናቀቃል በ26 የስፖርት አይነቶች ከ4500 በላይ ስፖርተኞች ተሳትፏቸውን ሲያደርጉ ቆይተው ዛሬ በእግር ኳስ በወንዶችና በሴቶች የሚደረገው የፍጻሜ ጨዋታ ብቻ ነው የሚጠበቀው። በሁለቱም የፍጻሜ መርሃ ግብር የኦሮሚያ ክልል ከደቡብ ኢትዮጵያ ጋር ነው ጨዋታውን የሚያከናውነው። ትናንት የደረጃ መርሃ ግብር ተከናውኖ ነበር። አማራ ክልል በሴቶች እንዲሁም ሲዳማ ደግሞ በወንዶች ሶስተኛ ደረጃን ይዘው አጠናቀዋል። አጠቃላይ እንግዲህ በስድስተኛው የመላው ኢትዮጵያ ጨዋታ በተለይ በተለያዩ ስፖርት መስኮች የተጫዋቾች ስፖርታዊ ጨዋነትን ተከትሎ ውድድሮችን ማከናወን ጠንካራ ጎን እንደነበር ነው የተነሳው። ከዚህ ባሻገር አልፎ አልፎ ከዳኝነት ጋር በተያያዘ የሚነሱ ክፍተቶች መኖራቸውን አሰልጣኞች እንዲሁም ከተጫዋቾች ጋር በነበረን ቆይታ አንስተዋል። አጠቃላይ የድጋፍ ድባቡ ግን እጅግ ማራኪ እንደነበር ነው። በዋናነት ዛሬ ለፍጻሜ የደረሱት የኦሮሚያ ክልል እግር ኳስ ቡድን አባላት እንዲሁም ደግሞ የደቡብ ኢትዮጵያ እግር ኳስ ቡድን ተጫዋቾች ያነሱልን ከዚህ አንጻር ዛሬ የፍጻሜ መርሃ ግብር የሚከናወነው በጅማ ስታዲየም ነው እንደምታስታውሰው ነጻነት በሰኔ 10 ጅማሬውን ሲያደርግ በጅማ ዩኒቨርሲቲ ስታዲየም የመክፈቻው ስነስርዓት መከናወኑ ይታወቃል ዛሬ የመዝጊያው ስነስርዓት ደግሞ በ1975 በተገነባው በጅማ አባጅፋር ስታዲየም የሚከናወን ነው የሚሆነው ሁለቱም ስታዲየሞች ከዚህ ቀደም የኢትዮጵያ ፕሪሚየር ሊግን የማስተናገድ እድል እንደነበራቸው የሚታወስ ነው አጠቃላይ በስድስተኛው የመላው ኢትዮጵያ ጨዋታ ዛሬ ሁለት የፍጻሜ መርሃ ግብሮች ይከናወናሉ። ከኦሮሚያና ከደቡብ ኢትዮጵያ እንግዲህ ማን ተጨማሪ ሜዳሊያዎችን ያገኛል የሚለውን የሚጠበቀው፣ ነገር ግን አጠቃላይ የስድስተኛ የመላ ኢትዮጵያ ጨዋታ አሸናፊ መሆኑ የተረጋገጠው ኦሮሚያ ክልል ነው። በወርቅ በብርና በነሐስ ያጠራቀማቸው ሜዳሊያዎች ይህንን ውድድር በቀዳሚነት እንዲያጠናቅቅ ረድቶታል። ዛሬ ተጨማሪ ሜዳሊያዎችን ለማግኘት ነው እንግዲህ በፍጻሜ ውድድር የሚሳተፈው የአዲስ አበባ ከተማ አስተዳደር በዋናነት በቤት ውስጥ ውድድሮች ያሳካቸው ሜዳሊያዎች በስድስተኛው የመላው ኢትዮጵያ ጨዋታ ሁለተኛ ደረጃን ይዞ እንዲያጠናቀቅ ረድቶታል። የአማራ ክልል በውሃ ዋና አጠቃላይ ከ22 በላይ የወርቅ ሜዳሊያዎችን በድምሩ ደግሞ የብርና የነሐስን ስንመለከት 44 ሜዳሊያዎችን ማግኘቱ የሚታወስ ነው። በሌሎች የስፖርት አይነቶችም ያገኘው ውጤት ተደምሮ በአጠቃላይ በስድስተኛው የመላው ኢትዮጵያ ጨዋታ አጠቃላይ ውጤት ስንመለከት ሶስተኛ ደረጃን ይዞ ያጠናቀቀ ክልል ል ሆኗል። ቀደም ሲል ስታነሳው ነበር። በተለይ ሰባተኛውን የመላ ኢትዮጵያ ጨዋታ ማን ያስተናግዳል የሚለው የሚጠበቅ ጉዳይ ነበር ትናንት ምሽት የባህልና ስፖርት ሚኒስቴር ከተለያዩ ባለድርሻ አካላትና ከክልል ቢሮ ኃላፊዎች ጋር ውይይት አድርጎ ነበር በዋናነት ከቀናት በፊት የፍላጎት ጥየቃ አድርጎ ነበር ወይም ደግሞ ክልሎችና ከተማ አስተዳደሮች ፍላጎታቸውን እንዲገልጹ እድል አመቻችቶ ነበር የትግራይ ብሔራዊ ክልላዊ መንግስት አስራ ሰባተኛውን የመላ ኢትዮጵያ ጨዋታ የማስተናገድ ፍላጎት እንዳለው በደብዳቤ ማሳወቁን ተከትሎ ትናንትም እንደዚሁ የልኡካን ቡድኑ አጠቃላይ ለዝግጅቱ የሚያደርጉትን ሂደት ገለጻ አድርገው ነበር። ያንንም ተከትሎ አስራ አስር ክልሎችና አንድ ከተማ አስተዳደር ድምጽ ሰጥቶ በሙሉ ድምጽ በ2019 የሚከናወነው ሰባተኛው የመላው ኢትዮጵያ ጨዋታ በትግራይ ክልል አዘጋጅነት እንደሚከናወን ነው የተረጋገጠው ማለት ነው። ከደቂቃዎች በኋላ በሴቶች የፍጻሜ ጨዋታ በኦሮሚያ ክልልና በደቡብ ኢትዮጵያ መካከል ይደረጋል። ከአምስት ሰዓት ጀምሮ ደግሞ በወንዶች የፍጻሜው መርሃ ግብር በተመሳሳይ በሁለቱ ክልሎች መካከል የሚከናወን ይሆናል። ነፃነት የኢትዮጵያ ብሮድካስቲንግ ኮርፖሬሽንም በሁሉም አማራጮች ስድስተኛውን የመላ ጨዋታ የመዝጊያ ስነስርዓት ለተመልካቾች የሚያደርስ ነው የሚሆነው ተመስገን አለባቸው ከጅማ በቀጥታ ላደረስከን ተጨማሪ መረጃ እጅግ አርገን እናመሰግናለን። መልካም ቀን ይሆንላችሁ። ተመልካቾች እንቀጥላለን። የዓለም ክለቦች ዋንጫን ደግሞ እናነሳለን። የመጨረሻ የምድብ ጨዋታዎች እየተከናወኑ ይገኛሉ። ትናንትና ምሽትና ሌሊት በተደረጉ ጨዋታዎችም ኢንተር ሚላንን ጨምሮ ቦሩሺያ ዶርትሙንድ ወደ ቀጣይ ዙር ያለፉበትን ውጤት አስመዝግቧል። የጣሊያኑ ክለብ ኢንተር ሚላን ከአርጀንቲና ሪቨር ፕሌት ያከናውነውን ጨዋታ ሁለት ለዜሮ በሆነ ውጤት አሸንፏል። የመጀመሪያው አጋማሽ ያለምንም ግብ ነበር መጠናቀቅ የቻለው። ነገር ግን በሁለተኛው አጋማሽ ማርቲን ኩርታ በ66 ኛው ደቂቃ ላይ በሪቨር ፕሌት በኩል በቀይ ካርድ ከሜዳ ከወጣ በኋላ ስፔቶ ኢቶ 72 ኛው ደቂቃ ላይ ለኢንተር ሚላን ቀዳሚ ግብ ከዛ ውጪ ደግሞ ባስቶኒ 90 ሲደመር 3 ላይ ተጨማሪ ኳስን ከመር በማኖር ኢንተር ሚላን መድቦን በበላይነት እየመራ ወደ ቀጣይ ዙር እንዲያልፍ ምክንያት ሆኗል። ከዛ ውጪ ሞንቴል በሪቨር ፕሌት በኩል በተጨማሪ ሰዓት ከሜዳ የወጣው ሌላኛው ተጫዋች ነው። ሪቨር ፕሌት በዚህ ውድድር ላይ ምንም እንኳን በተደጋጋሚ በተሳትፎ ትልቅ ታሪክ ያለው ክለብ ቢሆንም ወደ ቀጣይ ዙር ማለፍ ሳይችል ቀርቷል። ከዛ ውጪ ኡራዋ ከሞንቴሬይ ያደረጉትን ጨዋታ እንመለከታለን። የሜክሲኮው ክለብ ትናንትና ድል በማድረግ ወደ ቀጣይ ዙር ያለፈ የምድቡ ሁለተኛ ክለብ ሆነዋል። ኢንተር ሚላንን በመከተል አራት ለ ዜሮ በሆነ ውጤት አሸንፏል። በሰርጂዮ ራሞስ የሚመራው ይህ ቡድን ዲዮሳ ቤርትራሜ ሁለት ግቦችን ከዛ ውጪ ደግሞ ኮሮና 39ኛው ደቂቃ ላይ ባከላት ተጨማሪ ግብ አራት ለ ዜሮ በሆነ ውጤት አሸንፏል። በዚህም ከ ኢንተር ሚላን በአንድ ነጥብ ዝቅ ብሎ እንግዲህ ሞንትሪ የሜክሲኮ ክለብ ወደ ቀጣይ ዙር ያለፈበትን ውጤት ነው ማስመዝገብ የቻለው። ከዛ ውጭ ሌላኛው ምድብ ላይ የቦሮሺያ ዶርትሙንድ እናነሳለን። ቦሮሺያ ዶርትሙንድ ትናንትና አንድ ለዜሮ በሆነ ውጤት ተጋጣሚውን ኡልሳንን በመርታት ወደ ቀጣይ ዙር ያለፈ ምድቡንም በበላይነት ያጠናቀቀ ክለብ ነው። ክለቡ እንግዲህ ቤሊንጋም ባመቻቸው ኳስ ከዛ ውጪ ሴቬንሰን 36ኛው ደቂቃ ላይ ባስቆጠራት ኳስ ነው አንድ ለዜሮ በሆነ ውጤት ማሸነፍ የቻለው። የጁድ ቤሊንጋም ወንድም ጆቤ ቤሊንጋምም ወደ ዶርትሙንድ ካቀና በኋላ በጣም ድንቅ እንቅስቃሴ ነው እያደረገ የሚገኘው። በመጀመሪያ ተሳትፎ አንድ ግብ ማስቆጠሩ ይታወቃል። ጉኑም ግብ ትናንትና ደግሞ የመጀመሪያ ኳሱን አመቻችተው ያቀበለ ተጫዋች ነው። በዚህም ቦሩሺያ ዶርትሙንድ ምድቡን በበላይነት አጠናቋል። በሰባት ነጥብ ቀዳሚ ሆነው ወደ ቀጣይ ዙር አልፏል። በዚህ ምድብ ፍሉሚኔንሴ ጨዋታውን በመርታት ወደ ቀጣይ ዙሪያ ያለፈ ሌላኛው ክለብ ሆኗል። ከማሜሌዲ ሳንዳውንስ ጋር ጨዋታውን ያከናወነው የብራዚሉ ክለብ ፍሉሚኔንሴ በአጠቃላይ በያዘው አምስት ነጥብ ሁለተኛ ደረጃን ይዞ አጠናቋል። ማሜሌዲ ሳንዳውንስ የደቡብ አፍሪካው የአፍሪካ ተወካዩ ክለብ በዚህ የውድድር አመት የተሻለ ውጤት ለማስመዝገብ ነበር ቀድሞ ሲሰራ የነበረው። ለዚህም ይረዳው ዘንድ የደቡብ አሜሪካ ሀገራት ተጫዋቾችንም ጭምር በማሰባሰብ ክለቡም አዋቅሮ ነበር። በሀገሪቱ ሻምፒዮን መሆኑ ይታወቃል። ከውጭ በካፍ ሻምፒዮንስ ሊግም እስከ ፍጻሜ ደርሶ ነበር። በፒራሚድ ሽንፈትን ያስተናገደው ትናንትና ግን አሸንፎ ቢሆን ኑሮ ወደ ቀጣይ ዙር የሚያልፍበትን እድል ያመቻች ነበር። ጨዋታው ዜሮ ለዜሮ በሆነ ውጤት ፍጻሜውን አግኝቷል። በዚህም የብራዚሉ ክለብ ፍሉሚኔንሴ ወደ ቀጣይ ዙር ያለፈበትን ውጤት ነው ማግኘት የቻለው። የክለቦች የዓለም ዋንጫ ጨዋታ ዛሬ የምድብ የመጨረሻ ጨዋታዎችን ያስተናግዳል። ዩቬንቱስ ከማንቸስተር ሲቲ የሚያደርጉ ጨዋታ ደግሞ ይጠበቃል። በምድቡ ሁለቱም ክለቦች ተያይዞ ማለፋቸው ይታወሳል ይታወቃል። በግብ ክፍያ ጁቬንቱስ ባንድ ግብ ክፍያ ከፍ ብሎ ማንቸስተር ሲቲን አስከትሎ ወደ ቀጣይ ዙር አልፏል። ነገር ግን የምድቡ የበላይ ሆኖ ለማጠናቀቅ በሁለቱ ክለቦች መካከል የሚደረገው ጨዋታ ዛሬ ምሽት ላይ የሚጠበቅ ነው የሚሆነው። ማንቸስተር ሲቲ የምድቡ የበላይ ሆኖ ለማጠናቀቅ ትልቅ ጥረት ያደርጋል ተብሎ ነው የሚጠበቀው። ምሽት አራት ሰዓት ላይ የሁለቱ ክለቦች ጨዋታ ይደረጋል። በምድቡ ዋይዳት ካዛብላንካ ሌላኛው የአፍሪካ ክለብ የሞሮኮ ክለብ ከምድቡ መሰናበቱ ይታወቃል። ከአልኤን ጋር ጨዋታውን ያደርጋል የመጨረሻ የምድብ ጨዋታውን። ከዛ ውጪ ሪያል ማድሪድ ከሳልስበርግ የሚያከናውኑት ጨዋታም ይጠበቃል። ሁለቱ ክለቦች እኩል አራት አራት ነጥቦችን ይዘዋል። ማሸነፍ አንደኛውን ወደ ቀጣይ ዙር ያሻግረዋል። በምድቡ አልሂላል ሁለት ነጥቦችን ይዞ ሶስተኛ ደረጃ ላይ ይገኛል አልሂላል ከምድቡ ከተሰናበተው ክለብ ጋር ነው ጨዋታውን የሚያከናውነው ነው። ስለዚህ አል ሂላል ተጋጣሚውን አሸንፎ ሳልዝበርግ በሪያል ማድሪድ የሚሸነፍ ከሆነ አል ሂላል ሪያል ማድሪድን ተከትሎ ያልፋል። ሪያል ማድሪድ ሽንፈት ካስተናገደና አል ሂላል ካሸነፈ ደግሞ ሪያል ማድሪድ ከዚህ ታሪካዊ ዋንጫ የሚሰናበት ይሆናል። በመድረኩ አምስት ዋንጫዎችን በማሸነፍ ስኬታማ ክለብ መሆኑ ይታወቃል። ሪያል ማድሪድ ዛሬ ሌሊት አስር ሰዓት ላይ የሚደረግ ጨዋታ ነው። ወደ አውሮፓ ከ21 ዓመት በታች የአውሮፓ ዋንጫ እናልፋለን። የግማሽ ፍጻሜ ጨዋታዎች ትናንትና ተደርጓል። በዚህም ጀርመን እና እንግሊዝ ተጋጣሚዎቻቸውን በማሸነፍ በፍጻሜው ተገናኝተዋል። የእንግሊዝ ብሔራዊ ቡድን አራተኛ የመድረኩ ዋንጫን ለማሳካት የተቃረበ ይመስላል። ትናንትና የጀርመን ብሔራዊ ቡድን ከኔዘርላንድስ ጋር ጨዋታውን በማከናወን ሁለት ለአንድ በሆነ ውጤት አሸንፏል። በጨዋታው ደግሞ የሊቨርፑል ሃርቬ ኢሊዮት ሁለቱን የማሸንፊያ ግቦችን ለእንግሊዝ ብሔራዊ ቡድን ማስቆጠር ችሏል። 62ኛውና 85ኛው ደቂቃ ላይ ኔዘርላንድስ ወደ ጨዋታው መመለስ ቢችልም፣ 72ኛው ደቂቃ ላይ ኦሄዮ ባስቆጠራት ገብ ከሽንፈ ያለበት መዳን አልቻለም። ያንን ተከትሎም የእንግሊዝ ብሔራዊ ቡድን ይህንን ክብሩን ለማስጠበቅ ሃያ ሶስት ላይ የመድረኩ ሻምፒዮን መሆኑ ይታወቃል። ከ39 ዓመታት በኋላ ዳግሚንን ለማሳካት ደግሞ ከጀርመን ትልቅ ፍልሚያ ያደርጋል ተብሎ ነው የሚጠበቀው ብሔራዊ ቡድኑ። ከዛ ውጭ ጀርመን ከፈረንሳይ ያደርጉት ጨዋታ በጀርመን 3 ለ0 አሸናፊነት ነው መጠናቀቅ የቻለው። በዚህ ጨዋታ ዊፐር እንዲሁም ወልቲማዲና ግሩዳ ግቦችን ያስቆጠሩ ተጫዋቾች ናቸው። የ21 ዓመቱ ወልቲማዲ በዚህ ውድድር ላይ እጅግ ደምቆ እየታየ ይገኛል። በበርካታ የአውሮፓ ክለቦችም እየተፈለገ ይገኛል። 198 ሴንቲሜትር ነው የሚረዝመው። 2 ሜትር ሊሞላ 2 ሴንቲሜትር ብቻ ነው የሚቀረው። ነገር ግን እንደ ሜሲና ጀርመናዊው ሙሲያላ ድንቅ ብቃት ያለው ረዥሙ አጥቂ መሆኑን በዚህ መድረክ ላይ እየተመለከተ እንገኛለን። ያንን ተከትሎ ሪያል ማድሪድን ጨምሮ ባየር ሙኒክ፣ ሌሎች የአውሮፓ ታላላቅ ክለቦች ይህንን ግዙፉን ሁና አጥቂ እየፈለጉት ይገኛሉ። ግብ ከማስቆጠር አልፎ በግል ብቃትም እጅግ እየተወደሰ የሚገኝ የጀርመን ብሔራዊ ቡድን ተስፈኛ ተጫዋች ነው። በዚህ ውድድርም ወደ ስድስት ግቦች ላይ ተሳትፎን አድርጓል። ጀርመን ከእንግሊዝ በሚያደርጉት ጨዋታም ጀርመን የተማመነችበት ትልቁ ተጫዋች ነው ማለት ይቻላል። በዚህ መንገድ ሁለቱ ሀገራት ተገናኝተዋል። አራተኛ ዋንጫቸው ለማሳካትም ሁለቱም የሚ የሚገናኙበት ዋንጫ ይሆናል። ወደ ሌላኛው ጉዳያችን ደግሞ እናልፋለን። አጫጭር ጉዳዮችን ስናነሳ ሮናልዶን እናስቀድማለን። ክርስቲያኖ ሮናልዶ በአልናስር እንደሚቆይ መረጃዎች ያረጋገጡ ይገኛሉ። ተጫዋቹ ልክ የውድድር ዓመቱ ሲጠናቀቅ አሁን ምዕራፉ ተገባዷል የሚል አስተያየት መስጠቱ ይታወቃል። ነገር ግን አሁን ከክለቡ አልናስር ጋር ስምምነት መፍጠሩን ተከትሎ በቀጣይ ሁለት ዓመታትም በክለቡ ዳግም ሊቆይ ይችላል። ፊርማውንም በቀናት ልዩነት ይፈርማል ተብሎ ነው የሚጠበቀው። በዓመቱ በርካታ ግቦችን በማስቆጠር የሰውዲ ሊክ ፕሮ ከፍተኛ ግቦ አስቆጣሪ መሆኑም ይታወቃል ቶማስ ፓርቴ ከአርሰናል ጋር እንደሚለያይ መረጃዎች እያመላከቱ ይገኛሉ እንግዲህ ከአትሌቲኮ ማድሪድ ክለቡን ከተቀላቀለ በኋላ ለአርሰናል ትልቁን ግልጋሎት ሲሰጥ የነበረ ተጫዋች ነው አርሰናል በባለፉት ሶስት የውድድር ዓመታት ሁለተኛ ደረጃን ይዞ ሲያጠናቀቅ ከዛ ውጪ በአውሮፓ መድረክም ጠንካራ ተፎካካሪ ሆኖ ሲቀርብና ና የሊጉን ውድድር ለማሸነፍ ሲቃረብ የቶማስ ፓርቴ ግልጋሎት እጅጉኑ ትልቅ ነው ነገር ግን እሱ በሌለበት ጨዋታ አርሰናል ዋጋ መክፈሉን ተከትሎ ነው የሊግ ዋንጫዎችን ማሳካት እንዳልቻለ ሲነሳ የነበረው ነገር ግን አሁን ከክለቡ ጋር በስምምነት ሊለያይ መሆኑ ተነግሯል። በሱ ምትክ ደግሞ አርሰናል ተጫዋች ለማስፈረምም ኖርጋርድ እንደተቃረበም መረጃዎች አመላክተዋል። ከአዲስ ቀን ስፖርት መረጃዎቻችን በዚሁ አበቁ። መልካም ቀን ይሆንላችሁ። አመሰግናለሁ። በጣም አመሰግናለሁ።